ከዛ ደግሞ በጣም እንደ መታደል ሆኖ በጣም ቁም ነገረኛ ጓደኞች ነው የሚያጋጥሙኝ። ከፊት የሚቆሙ ጓደኞች ነው ያሉኝ። በህይወቴ ውስጥ በጣም እንደናፍቆት በጣም ይህን ያህል ብዬ የማነሳው የጓደኝነት ልክ ያላት የቤተሰብ ያህል ማስባት። አሁን በቃ በብዙ አይነት ስራ መለዋወጥ ውስጥ የቦታ መለዋወጥ ውስጥ አለመመቸት ውስጥ ሆነን ተራራቅን እንጂ መታሰቢያ ጥላውን ትባላለች። በጣም ቁም ነገረኛ ጓደኛ፣ እናቴ ጋር ስትመጣ ዘይት ይዛላት የምትመጣ ጓደኛ። በጣም የሆነ ነገር ሆን ከተባለ ፊት ያለች፣ እኔ አውርቼ ሳልጨርስ የሆነ ነገር ከፍቶኝ እሷ ታለቅሳለች። ከእሷ ጋር ተራርቀን ያገኘት ናፍቆትን ነው ናፍቆት ደግሞ አትደገመም። የእውነት ጓደኛ በቃ እህት፣ ቤተሰብ። ብዙ ዘመዶች አሉኝ እኮ ፋሚሊዎች አሉኝ ግን ለሊት ዘጠኝ ሰዓት ላይ ምናምን አንኳኩተህ፣ አሳድሩኝ፣ ክፈቱልኝ እመጣለሁ ምናምን ማለቱ ከባድ አደለ ኢቭን ባልደረቦች አሉኝ፣ በጣም መቀርባቸው ቤታቸው እዚያ አካባቢ የሆኑ ሰዎች ግን የት ሊሄድ የት ነው የምትሄጂው፣ እንዴት ነው የምታድሪው፣ በዚህ ሰዓት የት ትሄዳለች ብሎ ጠይቆ የሚያቅሰው የለም። በጣም ይገርበኛል። አሁን እንዴት ነው ግን እላለሁ። ግንኙነታችንን ጓደኝነታችንን ምናምን ሳስበው ለምንድን ነው ግን ያንን ያልጠየቁኝ? ማለት ከደብረዘይት ተመላልሼ እንደምሰራ ያውቃሉ። የት ነው ግን የምትሄጂው፣ የት ነው የምታድሪው፣ ለምንድን ነው ግን ያላሉኝ? ይላለ ከባድ ቤት ነው የህይወት ሁኔታ ውስጥ ሰዎችን ማጣት መለየት ይከብዳል። ምክንያቱም ሰው የለመደው የልምዱ ባሪያ ነው ይባል የለ፣ የለመድነው ነገር ይገዛናል። እና እኛ እንግዲህ የእውነትም ሰው ከሚያየ ውጭ በጣም ቤተሰባዊ ነን ሁላችንም። መልካም ነገር የልብሽ መሻት እግዚአብሔር እንዲፈጽምልሽ። አንቺን ከአዲስ ምዕራፍ ነጥሎ ማየት ይከብዳል። ከካሜራ ጀርባ ብዙ ፈተና አለው። ቦታዎቹ ስንሄድ የሚገጥመን ነገር እኛ እንላለን ሁሌ ለበዓል ልንሰጥ ስንሄድ በጣም ይቸግረናል። በቃ መንገዱ እዛ ያለው አንዳንዱ ሰው እንዲህ ይኖራሉ እያለን ያንን ህይወት ግን አንቺ በየቀን በቀን ፕሮግራም ለማዘጋጀት በየሳምንት የሰውን ቤት ውስጥ እየገባች ደከመኝ ሰለቸኝ ሳቲ የብዙ ድሃዎችንም ባ አብሰሻልና እግዚአብሔር የነዛን ሰዎችን ባቆጥሮልሽ ሀዘናቸውን በአንቺ ምክንያት ያለፈላቸውን እና በሚዲያውም ያለፈላቸውን ሰዎች ምርቃት ቆጥሮ በልጅ በትዳር ደስ ተሰኝተሽ የምትኖሪበትን የሕይወትሽን ዘመን የልብሽን መልካም ፈቃድ እንግዲህ ከእግዚአብሔር ፈቃድ ካልሆነው ውጭ ያለውን የልብሽን መሻት እንዲፈጽምልሽ ቃልዬ እመኛለሁ። እህትነቴን በጣም ጥሩ ሰው፣ መልካም የዋህ ሁሌ እንላለን ቃልዬ እስኪ። ብታጠፋም ብታለማም በየዋህነት የምትሄድ ልጅ ናት፣ በቅንነት የምትሄድ ልጅ ናት። ቅንነትሽን እግዚአብሔር የልብሽን ንጽህና ቆጥሮ መልካም ያደርግልሽ። ጉቱዬ መልካም ነገር እመኘል። ስለ ልጅሽም ላሜንዬም፣ ዛሬ ከኛ ጋር በሕይወት ባይኖርም አስፍዬን ሳላነሳ ማለፍ አልፈልግም። ምናልባት ብዙ ሰዎች ዛሬ የሚጠሩኝ ጉቱ ቢልም ሲባል ያስፍዬ ያለበትና ምክንያት አለው። እሱ ያወጣልኝ ስም ነው። እዚህ ቤት ሁላችንም ስንመጣ፣ በቃ አዲስ ሰዎች አንመስልም። ይህን ስቱዲዮ እንዲቀለን እንደ አባት እንደ ጓደኛ ቤቱን እንድንወደው በፈገግታ ሁልጊዜ ጊዜ አብሮን የነበረ አስፊቲን በጣም ማመስገን ፈልጋለሁ። ነፍሱን ደጋግሜ ደጋግሜ ላለው በገነት ያኑርልን። ልጁን እንግዲህ ይባርክለት ነው ማለት ፈልጋው። አሜን። ቃልዬ አሜን። በስራ በማወቅ ባለማወቅ የተቀያየን ነው ካለም መልካም ነገር ሁሉ ይጠብሽ። በጣም ነው አመሰግነው። ሁላ ቃላት የለኝም። በቃ ሰው ወዳችሁ ከፀጊ ከአብርሽ ከዳጊ ከቅዳሜን ከሰዓት ዊ ላቭ ዩ ኩቱዬ በያተ ብያለሁ። ከእሑድን በኢቢኤስ ከጃፒ ከአስፍዬ ስሙ ያልወጣ አስፍዬ ከሁላችንም ከሁሉም ከነነፂ ከነሴ ሁሉም ኢቢኤስ ውስጥ ቤተሰብ ነው። ከሁሉ ዘንድ እንዳልኩት በስራ አጋጣሚ ስላልተመቸ ነው። መልካም ነገር ሁሉ ኩትዬ ግጠመሽ፣ እንወድሻለን። ቀላል ጊዜ አልነበረም። ከእንግዲህ ወደ አምስት ዓመት የተጠጋ ጊዜ መዝናኛ ውስጥ ሁለት ዓመት ዜና ክፍል፣ ወደ ሰባት ዓመት የተጠጋ ጊዜ ውስጥ ነው ቤቴ በ በሳምንት ሁሉንም ቀናቶች አለን። ሰኞ ስብሰባ አለን። ማክሰኞ ቀረጻ አለ። ሮብ ስቱዲዮ ነው። ሀሙስ የውጭ ቀረጻ አለ። አርብ ስቱዲዮ ድጋሚ እንገባለን። ቅዳሜ ሪቪው እናረጋለን። እሁድ ነው ማንገናኘው። እሁድም ለየት ያለ ፕሮግራም ካለ ፕሮግራሙን አይቶ መገምገምም ስራ ስለሆነ አስብ የህይወትሽን እንግዲህ ረጅም ዓመታት ሳምንትሽን ሙሉ የምታሳልፊበት ቤት ህይወትሽ ነው። ቤተሰብም ሆነሽ ቤተሰብሽን እንኳን እንደዛ አታገኝም። እናት አባትሽን ከምታገኙ በላይ በየጊዜው የምታገኛቸው የስራ ባልደረቦችሽን ነው። እና በጣም ከባድ ጊዜ ነበር ለእኔ። ምናልባት በቀይ ህይወቴን ከባድ ውሳኔም የወሰንኩበት ቀን እሱ ይመስለኛል። ከዛ ጓደኛዬ ምህቴ ብዙ ክፍተቶችን የምትሸፍኝ ነሽ እና መልካም ድል እመኝልሻለሁ። እግዚአብሔር ከአንቺ ጋር ይሁን። በጣም ደስ ብሎኛል። በጣም ነው የምወድሽ። ጓደኝነት ላይ በጣም ብዙዎች የመሰክሩልኝ በጣም ዋጋ የምሰጠው ነገር ነው። በጣም በምንም አይነት ነገር ውስጥ እማከብረው ነገር ሰው አለ ሰው መኖር አይችልም ብዬ በጣም አምናለሁ እና ጓደኝነት ክብር አለው። ሰው አለ ሰው አይኖርም። ሰው ለሰው መድኃኒት ነው። ደግሞ የቅርብሽ ሰው ገበናሽን የሚያውቅ ሚስጥርሽን የሚያውቅ የሚደርስልሽ እና በቃ አጠገብ ላሉ ሰዎች በጣም ክብር አለኝ። ይመሰክራሉ። ጓደኝነት ላይ በጣም ዋጋ አለኝ። እኔ በምን እንዴት ብትይኝ አሁን እንደዚህ አድርጌ ሂሳቡን ሰርቼ አላሳይሽም፣ ግን በቃ ጓደኞቼ ጋር አለው በሚፈልጉት ልካለው በሀሳብ ውስጥ አለው ትላንትና ልጅ ሆኜ ያጠፋኋቸው የጓደኝነት ቁም ነገሮች ዛሬ እስከሚቆጩኝ ድረስ ይሄ እኮ አይደለም የጓደኝነት ልክ ብዬ ከራሴ ጋር እወቃቀሳለሁ። እና ጓደኝነትን በጣም አከብራለሁ። ለእኔ የጓደኝነት ሚዛን ትልቅ ነው። በጣም በጣም ብዙ ጓደኞች የሉኝም። በቁጥር የምጠቅሳቸው ጓደኛ እኮ አይበዛም። ይዘ አደ ያለች ጥቂቱ ሰው ይበረክታል እንጂ ጓደኛ ብዛት አይደለም፣ ብዛት አይደለም። ከዛ ደግሞ በጣም እንደ መታደል ሆኖ በጣም ቁም ነገረኛ ጓደኞች ነው የሚያጋጥሙኝ። ከፊት የሚቆሙ ጓደኞች ነው ያሉኝ በህይወቴ ውስጥ። በጣም እንደናፍቆት በጣም ይህን ያህል ብዬ የማነሳው የጓደኝነት ልክ ያላት የቤተሰብ ያህል ማስባት። አሁን በቃ በብዙ አይነት ስራ መለዋወጥ ውስጥ፣ የቦታ መለዋወጥ ውስጥ፣ አለመመቸት ውስጥ ሆነን ተላላቅን እንጂ መታሰቢያ ጥላውን ትባላለች በጣም ቁም ነገረኛ ጓደኛ እናቴ ጋር ስትመጣ ዘይት ይዛላት ምትመጣ ጓደኛ የሆነ ነገር ሆን ከተባለ ፊት ያለች እኔ አውርቼ ሳልጨርስ የሆነ ነገር ከፍቶኝ እሷ ታለቅሳለች። ከእሷ ጋር ተራርቀን ያገኘት ናፍቆት ነው። ናፍቆት ደግሞ አትደገምም። የእውነት ጓደኛ በቃ እህት፣ ቤተሰብ ስለምንም ነገር የምትሰጥሽ ነገር እየመነዘርሽ የምትጠቀሚው አይነት በጣም ስነ ስርዓት ያላት ትንንሽ ቦታ አታገኛትም ናፍቆትን። ትንንሽ ሀሳብ ላይም አታገኛት። ይሄ በጣም ትልቅ አባባል። በጣም ነው የምወዳት በጣም ነው የማከብራት፣ እና ስለሚገባት ነው ይሄንን የምልሽ። እሰይ ደስ ይላል። እንግዲህ አሁን ላይ ሳስበው ነው ግን እንዴት አለፍኩ ትላለህ። ያኔ አይታወቀኝም ነበረ። ብርድ ቁር፣ ይሁን አለመመቸት ምናምን አይታወቀኝም። ምክንያቱም ግብ አለኛል።